ኢትዋላ የጥይት ፋብሪካው እኮ ታጠቅ የሚባለው ነው። እንግዲህ አምቦ ያለው ከፊትም በደርግ ጊዜ እንደውም አሁን በተሻለ ሁኔታ ብለው ብሎ አጋነ ነው እንጂ ውሸት ነው እንጂ በደርግ ጊዜ እኮ የአውሮፕላን ቦምብ ሳይቀር ለማምረት እኮ ቴክኖሎጂ ተዘርግቶ መንግስቱ ኃይለማርያም ምን ነበር የሚጠብቀው? እርዳታ ነበር፣ የሆነ ዶላር እርዳታ ነበር ለስራ ማስኬጃ ብር ነበር የሚፈልገው የዶላር እርዳታ እያፈላለገ ያለ ነው የተገለበጠው ማለት ነው። ደርግ የወደቀው ደርግ የወደቀው ታጠቅን አሁን ሀሚቾ ብለው ያመጡትን የጥይት ማምረቻ ደርግ የአውሮፕላን ቦምብ ሳይቀር ሮኬት፣ ትናንሽ ሚዲየም ሬንጅ ሮኬቶችን ሳይቀር ማምረቻ የተገለበጠው ደርግ ስለዚህ ከታጠቅ ማለት ታጠቅ ማለት በደርግ ራሱ የተሰጠው ታጠቅ። ብለው የካራማራን እንታቃላችሁ አይደል? የካራማራ ከዚህ አድባሬ ጋር የተደረገው እንትን ታጠቅ የሰለጠኑት በነሱ ስም እኮ ነው፣ ተቀይሮ እኮ ነው። ሌላ እንትን ነበር፣ አሚኒሽኑ ሌላ ስም ነበረው። በዛ ታጠቅ ካራማራን እንትን ካለ በኋላ ስም ተሰጡት ነው ታጠቅ ተብሎ ማለት ነው። ስለዚህ ትላንትና እንዴት ነው፣ በሁለት ወር ውስጥ ጀመር ነው በሁለት አመት ውስጥ ጀመር ነው ብሎ ሲዋሽ በጣም እንትን ነው። በነገራችን ላይ አንድ ነገር ለማስታወስ ያክል ማለት ነው። አሁን ሀሚቾ ትላንት ጀመር ነው እነዚህ ድሽቃ ምናምን ታንክ ምናምን እናመርታለን በጣም ውሸት ነው። አረለም ፊት ማያመርት ማለት ነው። ፊትም ጥይት ብቻ ነበር የሚያመርተው ጥይት በቀለሃ ብቻ ነበር እንጂ የሚያመርተው በእንትን ጊዜ በርግጥ በህዋት ጊዜ አሰባስቦ ህዋት በተወሰ ከውጭ ቃ እያመጣ ይገጣጥም ነበር። እንትኖችን ታንኮችን ይገጣጥም ነበር እና አንዳንድ መሳሪያዎችን ክላሽ ይሞክሩ ነበር። በህዋት ጊዜ እንኳን ማለት ነው ይሰሩ ነበር። አሁን ግን ጥይትና ጥይት ብቻ ነው እንጂ እንዴት ነው? ሁለት ወር ነው አይደል? መቼ ነው የኤርትራ ላይ የተያዙት እነዛ ሶስት መርከቦች? ስለዚህ ታጠቅ ማለት በህዋት ጊዜ አሁን አሚቹ ያሉት በህዋት ጊዜ ምን ነበር የሚደረገው? አንደኛ የጥይት ማምረቻ ብቻ ሳይሆን እንትንም ነበር። ህዋት ከደህንነቶችን ደህንነቶችን የሚያሰልፍ ወሳኝ ወሳኝ የሆኑ ደህንነቶችን ከዱ አፍሪካ፣ ከእስራኤል፣ ከአሜሪካ፣ ከራሽያ፣ ከቻይና ባለሙያዎችን የደህንነት ባለሙያዎችን እያመጣ ወሳኝ ወሳኝ፣ በተለይ በቁጥር በዛ ያሉት ከትግሬዎች ነበር የሚመረጡት፣ የተወሰኑ ከአማራ፣ የተወሰኑ ከኦሮሚያ፣ ሌለው ዝም ብሎ ተብተብ ከሌላው እያደረገ ደህንነቶች ማለት ነው። ደህንነቶችን የሚያሰለጥንበት ተቋም ነው፣ ድብቅ የሆነ የደህንነቶች ማሰልጠኛ ክላስ አሉ፣ አሁን ያሉት እንጂ ተተሳ በአሁኑ እንትን ያል አይደለም፣ በአሁኑ የተጀመረ አይደለም። ይህ ውሸት ነው። ይህ ምንድነው? ምንድነው የተቀል እኮ ነው። ከእንደመጣ እኮ አፋር ላይ ምን ተገኘ ነው የተባለው ነዳጅ አገኘን ተባለ፣ ግን ነዳጁ የለም አይደል። አሁን ሶማሌላንድ ጋር መጣ ተባለ አይደል፣ ፖርት የለም። አሁን ደግሞ ሶማሌላንድ ጋር እንትን ብሎ ሶማሌ ጋር ሞቃዲሾ ሄደ። አሁን ምንም አይኖርም። ኤርትራ ጋርም አሁን ኢሳያስ ጋር ጦርነት የኢሳያስ ወታደሮች ቢተኙ ራሱ እንቅልፋቸውን አይጀምርም። መቼም አይጀምርም። ምክንያቱም አቅምም የለውም አንደኛ፣ ሁለት ደግሞ ከወደቡ ይልቅ ሚያስጨንቀው የአማራ ጉዳይና የፋኖ ስለሆነ ፋኖን፣ የአማራን ጉዳይ፣ የአማራን ሳያዳክሙ ሳይጨርሱ ሌላ ሀገር ጋር በጭራሽ አይጀምሩም። ነገር ግን ምንድነው እቺን ያነሷት ኢሳይያስን ፋኖን እየረዳ ነውና አቁም ብለው ለማስፈረም ስለፈለጉ ብቻ እችን የፖርት ጉዳይ የወደብ ጉዳይ ያነሱ ማለት ነው። ሌላው የአባይ ግድብ የአባይ ግድብ እንግዲህ አይደለም ለሀገሪቷ ከጎኑ ላለችው ለጉባ ለጉባ ትንሽ የከተማ ነሽ፣ ለጉባ እንኳን አንድ መብራት እንደማያበራ ሁሉም ሰው ማወቅ አለበት ማለት ነው። መቼም አያልቅም ራሱም ተናግሮታል ማለት ነው። ስለዚህ ስለሆነ መጃጃላችሁን አቁሙ፣ ማመናችሁን አቁሙ። አሁን ነገ ደግሞ ሌላ ነገር ይላሉ ማለት ነው። አያልቅባቸው ናቸው ስለዚህ ምንደማች የነበር አንድ የቢሸፍቱ ላይ የተከሰከሱ የሮ አውሮፕላን አለ አደለ? ብላክ ቦክሱን ትራምፕ አምጣ ሲለው ከማን ሀገር ጋር እየተነጋገርህ መሰለ ከኢትዮጵያ መሪ ጋር ነው ምናምን አለ ብሎ አንድ የተናገረለት አሽከሩ አለ። ልክ እንደዛ ሰውዬ አይነቱ አሽከሮች በሚወሩት ነገር አትታለሉ። መቼም ምንትን አይመጣም። ስለዚህ አሁን ምንድን ነው ይህ ማታለያ ምንድን ነው? ህዝቡን ወደዚህ ዳይሬክሽን ሀሳቡን ወደዚህ ያደርግና የኑሮ ውድ ወንድነቱን ህዝቡ ይረሳዋል ማለት ነው። ህዝቡን በዚህ ተች እያደረገ በዚህ ይጎዳዋል ማለት ነው። አሁን በዚህ ተች አድርጎ ህዝቡን በየት እዛ ጋር የአማራን አርሶ አደር ለመጨፍጨፍ ተዘጋጅቷል ማለት ነው። ስለዚህ ይህ ነገር በጣም ጥንቃቄ መወሰድ አለበት። ቅድመ ጥንቃቄ ለአርሶ አደሩ መውሰድ አለበት። ቤተክርስቲያን አካባቢ፣ የትኛውም አካባቢ ቆሚ ጥሉ፣ አርሶአደሮች አርሶ አደሮች እንዳይሰበሰቡ ነገሯቸው። ሌላው አርሶ አደሮች ከገበያ ከቻሉ እንደውም ገበያ ቢያንስ ለአንድ ለሁለት ወር ያክል ይህ ነገር እንትን እስኪስተካከል ድረስ ገቢያ ባይወጡ መልካም ነው እንጂ በጣም ከባድ ነገር ነው የታቀደባቸው።